ሰላም ሰላም፣ እንዴት ናችሁ? ውዴ የቻናላችን ቤተሰቦች እንኳን ደህና መጣችሁ። ከዚህ በፊት እንግዲህ ከሀ እስከ ሰ ከረ እስከ በ ያሉትን የአማርኛ ፊደላቶች ያየን ሲሆን አሁን ዛሬ ደግሞ ቀጥለን የምናሳያችሁ ከተ እስከ ኘ ያሉትን የአማርኛ ፊደላቶች ነው ማለት ነው። ይሄ ቪዲዮ እንግዲህ ከተመቻችሁ ለሌሎችም ሸር አደርጉላቸው፣ ይጠቀሙበት ነው ማለት ነው። ማንበብ መጻፍ መለማመድ ለሚፈልጉት ይህን ቪዲዮ ሁሉ ሸር አድርጉላቸው። እንዲሁም በኦንላይን መማር እንፈልጋለን በግላችን መማር እንፈልጋለን ለምትሉ ሰዎች ደግሞ እዚህ በምናስቀምጥላችሁ ስልክ ቁጥር፣ ኢሞ፣ ቴሌግራም፣ ዋትሳፕ ደውላችሁ ማናገርና መማር በግሩፕም ሆነ ለብቻችሁ በግል መማር ትችላላችሁ ማለት ነው። ይሄ ቪዲዮ ቀጥታ ወደ ትምህርቱ እንግባ። እሺ፣ ተ፣ ቱ፣ ቲ

ኖ ሆ ቾ ቶ ሻዋን ደግሞ የምናየው ከታች ወደላይ፣ ወደታች አይተናል። ከቀኝ ወደ ግራ እና ከግራ ወደ ቀኝ ማንበብ ማለት ነው። ተ ቱ ቲ ታ ቴ ት ቶ ቶ

ñu ñi እንግዲህ የዛሬ ትምህርት መስል ነበር እና እንዴት የምትፈልጉት ነገር ካለ ደግሞ ኮሜንት ነገር ወይም የሆነ ነገር ይሰራልን በሉ እንሰራላችኋለን፣ ማለት ነው። ቀጣይ ትምህርት ደግሞ አሉ ከኝ በኋላ ፊደሎች ደግሞ በቀጣይ ቪዲዮ የምንሰራላችሁ ይሆናል። ይህን ቪዲዮ ለሰዎች ሸርማረጋችሁ ማረጋችሁን አትርሱ።